ስለ ስነ ልቦናና አእምሮ ጤና ብዙ የተሳሳቱ መረጃዎች ሰምታችኋል። ዛሬ እንደ አንድ የስነ ልቦና ባለሙያ አምስት ወሳኝ እውነታዎችን አካፍላችኋለሁ። እነዚህን ማወቅ ራስንና በዙሪያው ያሉትን በተሻለ ለመረዳት ያግዛል። በቻናሌ ላይ አዲስ የሆናችሁ ክሊኒካል ሳይኮሎጂስት ዳዊት ነኝ። ሰብስክራይብ አድርገው እውነት ወይም ሀሰት እያሉ ይከተሉ። የመጀመሪያው ሀሳብ የስነ ልቦና ባለሙያዎች አእምሮን ማንበብ ይችላሉ ነው። እውነታው የስነ ልቦና ባለሙያዎች በቀጥታ ውይይት በማድረግ የሰውን ሀሳብ፣ ስሜትና ችግሮች ይመረምራል። ከታካሚዎች ባህሪ፣ አነጋገር እንዲሁም የሰውነት እንቅስቃሴና የተለያዩ የአእምሮ ጤና መለኪያዎችን በመጠቀም የአንድ ሰው የአእምሮ ጤና ሁኔታ ማወቅ ይችላል። ነገር ግን በቀጥታ አእምሮን ማንበብ ማይቻል። ሁለተኛው ሀሳብ ልጆች የአእምሮ ህመም አይኖራቸውም ወይም አይዛቸውም የሚል። እውነታው ልጆች እንደ አዋቂዎች ሁሉ የአእምሮ ጤና ችግሮች ሊኖራቸው ይችላል። ብዙ ውን ጊዜ የዕለት ተዕለት እንቅስቃሴያቸው፣ ትምህርት፣ ማህበራዊ ግንኙነታቸው ይጎዳል። ለምሳሌ እንደ ጭንቀት፣ ድብር፣ መቁነትነት ወይም ቅልቅል ማለት እናስተውላለን። ከትምህርት ጋር የተያያዙት ደግሞ ለመጻፍ መቸገር፣ ፊደል መግደፍ፣ ጥቂቶቹ የልጅነት የአእምሮ ጤና ችግሮች ናቸው። ሶስተኛው የአእምሮ ህመም አልፎ አልፎ የሚከሰትና ያልተለመደ ነው የሚል ነው። የአእምሮ ህመሞች ከምታስቡት በላይ የተለመዱ ናቸው። ከዚህም የተነሳ ከአራት ሰው አንድ ሰው በህይወት ዘመኑ አንዴ ከቀላል እስከ ከባድ የአእምሮ ህመም የመያዝ እድል ሲኖረው፣ ከስምንት ሰው አንዱ ግን አሁን ላይ የአእምሮ ህክምና የሚያስፈልገው። አራተኛው አንድ ጊዜ የአእምሮ ህመም ካለብህ ፈጽሞ አትድንም ወይም ወደ መደበኛ ህይወት አትመለስም፣ ህይወትህንም መምራት አትችልም የሚል። እውነታው ተገቢውን ህክምናና የባለሙያ ክትትል እንዲሁም ድጋፍ በማግኘት ከአብዛኞቹ የአእምሮ ህመሞች ጋር ህይወትን መምራት ይቻላል፣ አግብቶም ወልዶም መኖር ይቻላል። አምስተኛው የአእምሮ ህመም የሚከሰተው በግላዊ ድክመት ወይም በመጥፎ መርጫዎች ነው የሚል። እውነታው ግን የአእምሮ ህመም ውስብስብ ሲሆን በተለያዩ ምክንያቶች ሊከሰት ይችላል። ከእነዚህም መካከል ስነ ህይወታዊ ዘረመል ወይም የአእምሮ ኬሚካል መዛ ሀሳባት አንዱ ሲሆን አካባቢያዊው ለምሳሌ እንደ አስጨናቂ የህይወት ሁኔታዎች፣ አሰቃቂ ገጠመኞች፣ እንዲሁም ከህይወት ልምድ ወይም ከአኗኗር ዘይቤ ጋር የተያያዙ ጉዳዮች እና ሌሎች አስተዋጽኦ ሊያደርጉ ይችላሉ። የአእምሮ ህመም የህይወት ፍጻሜ አይደለም። ዋናው ነገር እርዳታን በጊዜ ማግኘት እና ተስፋ ላለመቁረጥ። እነዚህ አምስቱ እውነታዎች ስለ ስነ ልቦና እና አእምሮ ጤና ግንዛቤ እንደሰጧችሁ ተስፋ አደርጋለሁ። ከእነዚህ እውነታዎች መካከል የትኞቹ አስገረማችሁ? አስተያየት መስጫው ላይ አሳውቁ። ስለ ስነ ልቦና እና አእምሮ ቴክኖሎጂና ትክክለኛ መረጃዎችን ለማግኘት ሰብስክራይብ ማድረግ እና ለወዳጆ ማጋራትን አይርሱ። በጤና ቆዩ።